እንግዲህ፣ ቤተሰብ ያው ሁሉኬ ፈገግ ብሎ መቷል። ታልፈለግሽ ምናምን ሙዚቃ ላይምዬ እንግዲህ ጋብዟታል ማለት ነው። ያው ፈገግ ስለመጣ ቡራዬ በጣም ደስ ብሎናል። እናንተ ፈገግ ብላችሁ ስትመጡ ለእኛ ደስታችን ነው። ሁሉም ነገር እንደሚስተካከል እርግጠኛ ነኛው። ስለለመንኩሽ ምናምን ብለህ ሙዚቃው ላይ ያው ሃይሜም ህል ውስጥ ተጋብታለች አንተም ህል ውስጥ ተጋብታል። እንግዲህ ምን እንደሚበጅ አናቅም፣ እግዚአብሔር ሰላሙን ያምጣልን ነው። እንግዲህ ቡራዬ በሙዚቃው በጣም በሚገርም ሁኔታ ነው የገለጸው ማለት ነው፣ አገላለጹ ሙዚቃው ላይ። እኔ እኮ በጣም ይገርምኛል። ሙዚቃው ራሱ ከየት ነው የምታመጡት ነው የምለው። እኔ እኮ ወኔ እንጃ፣ እግዚአብሔርን ነው የምላችሁ። ሙዚቃው ራሱ ከየት እንደሚያመጡት እና ይገርማል። ለሃይሜ ጋር በሰፈ ሙዚቃ ዛሬ ሁሉም ነገር ለበጎ ነው ነው የምለው። ደስተኛ ሆኖ ያው መኪናው ላይ ጉብ ብሎ ግን እግዚአብሔርን ነው የምላችሁ እኔ ቡሩኬ መኪና ውስጥ ሲቀመጥ በቃ እኔ ሀይሚ ካላዩዋት ከጎኑ በጣም ነው የሚደብረኝ። እግዚአብሔርን ነው የምላችሁ ከጎኑ ሀይሚ ከሌለች በቃ ያስጠላኛል፣ በጣም ይደብረኛል። ሁሉ ነገር ነው ሽክክ የሚለኝ እና ሀይሚ እያጠገብኩት ነው ደስ ይለል ነበረ ያው ሁሉም ነገር እስከ ሚስተካከል ድረስ ሁላችንም እንጠብቃለን ማለት ነው። እንግዲህ ቤተሰብ፣ አንዳንድ ልጆች ሰውን ክፉ ለማናገር፣ ሰውን ክፉ ለማስደረግ አንዳንዶች ኮሜንት ትጽፋላችሁ። እኔ ምንም አይመስለኝም። ለምን መሰላችሁ? ከእናንተ በላይ ነው እኔም እናንተ እንደምትወዷት ያክል ነው ሀይሚን የመወዳት እናንተ እንደምትወዷት እንደምታከብራት እኔም ሃይሚን በጣም ነው የምወዳት። ሃይሚ ስላጠፋች ያጠፋቸውን ጥፋት ለመናገር ስላለብኝ ነው እንጂ እኔ ሀይሚ ክፉ አስቤ ወይ እሷ መጥፎ ነች ብዬ አልተናገርኩም። ደግሞ ስድብ እንደዘለለም ስድብ ተሳድቤ አልተሳደብኩም። እኔ ሃይሚን ጭራሽ አልሰደብኳትም። ሰደበች ትላንትና አሁን በሰራሁት ቪዲዮ ሰደብሻት ምናምን ላላችሁ ይሄ ስድብ እኮ አይደለም ቤተሰቤ እኮ መናገር እኮ ነው እኮ ለእሷ ብዬ እኮ ነው እንጂ መናገሩ እንጂ እሷን ጠልቼ ወይም እሷን ክፋት አስቤ አይደለም። እኔ ሁሌም ታውቃላችሁ፣ ሀይሚ ጎን እንደቆምኩ ነው። ሁሌም እንዳለቀስኩ ነው ሀይሚ ጎን ቆሜ ማለት ነው እንዴ ለብሩኬ ብዙም እኮ እንትን አለው ካያችሁ ማለት ነው። እኔ ለሀይሚ ነው ብዙ ጊዜ የምቆምላት፣ ግን አንዳንዴ ጥፋት ሲበዛ ጥፋት ሲበዛ መናገር ያለብንን እንናገራለን። ገብቷቸዋል። ስለዚህ ነው እንጂ እኔ ለሀይሚ ክፉ አስቤ አይደለም። ስለዚህ እንግዲህ እንደፈለጋችሁ ማሰብ ትችላላችሁ። እኔ መጥፎ እኮ እግዚአብሔር የስራዬን ይሰጠኛል ማለት ነው። ሁሉም ሰው የስራውን ያገኛል። ስለዚህ እኔ ሀይሚና ብሩኬ ተስፋ አለኝ እንደሚታረቁ አብሮ እንደሚወጡ ተስፋ አለኝ። ግን ያው የሰው ወሬ ምናምን ወደዚህ ወደዚህ ሲመጣ ትንሽ ከፋ እንጂ ይታረቃሉ። መጨረሻቸው መታረቃቸው አይቀርም። እኔም የሰማሁት ነገር አለ አንድ እዛ እንትን ምንድን ነው ይሄ አገራቸው የምትኖር ልጅ አለች። እሷን ስጠይቃት አዎ፣ ምንድነው ነገር ድራማ ነው ወይ ወይስ ምንድነው ነገሩ? ምናም ብዬ ስጠቀ በጣም ቅርብ ለቤተሰቦቻቸው፣ ለነ ብሩክ ቤተሰብ ቅርብ ነች። ስጠይቃት ያ ቡታጅራ ዛየርኩ ግን የተዋወኳት ቀን ነው። ስጠይቃት፣ አይ አይሚና ብሩኬ እውነት ተጣልተዋል፣ የእውነት ነው ድራማም አይደለም። ግን ሀይሚ እና ማነው ስሙ፣ ሀይሚ እና ማነው ዳኒ ፍራንክ እየሰሩ ነው አለችኝ። እኔ እና ግን ዳኒና ሀይሚ ለብሩኬ መንገራቸው አይቀርም ስለዛ ነው እንጂ መታረቃቸው አይቀርም አለችኝ። እንግዲህ እግዚአብሔር ያድርገውን ያልኩት ዛሬ ነው ይሄን ነገር የሰማሁት። የሆነ ሳላ ደውዬ ዛሬ ነው ይሄን ነገር የሰማሁት። እንግዲህ መልካሙን ነው የምመኘው። እኔ በጣም ነው የምወዳቸው ሃይሚንም ሆነ ብሩኬን። ሁሌም እግዚአብሔር ዛሬ የዋለው ቅዱስ ሚካኤል አስታርቋቸው፣ እንደው የአመቱ ሚካኤል ነው ዛሬ እንግዲህ፣ ቤተሰብ አስታርቋቸው በሰላም እንዲመጡ ፈልጋለሁ። እንግዲህ ዛሬ ሙዚቃው ለሀይሚ እንግዲህ ይገባታል። ለሀይሚ ሜንሽን ተደርጎላታል። ሜንሽን ያላደረገላት ሰው የለም። ብዙዎቹ ሜንሽን አድርጓል ያው ሀይሚ አሁን ይሄ ሙዚቃ ደግሞ ሀይሚ በሌላ ነገር ነው እንት ምትለው፣ እንግዲህ እግዚአብሔር ሰላሙን ያምጣ ነው የምለው፣ እውነት እግዚአብሔር ነው የምላችሁ። በቃ እኔ እኔ እግዚአብሔር ሀይሚ እኔ ስለመወዳት ነው የምናገራት፣ የምጠላት በሆን ኑሮ ምን አገባኝ ምን አስለቀሰኝ? እያያችሁ ነው፣ ስንት እያለቀስኩ ስንት ገንዘቤን እያወጣሁ እኮ ነው። ስልክ እኮ እየሞላው እኮ ነው፣ በነጻ እኮ አይደለም እደውል እኮ እየሞላው እኮ ነው ሳንቲቤን እየሞላኩን እየደወል ምን ሆነች ምናምን እናንተ ብዬ ሳይሆን እራሴ ለማወቅ ስለምፈልግ ማለት ነው። እና እኔ ሀይሚን ክፉ ማየት አልፈልግም። ሀይሚ ወርቃ ማየት አልፈልግም። ሀይሚን በጣም ነው የምወዳት። ትንሽ ድንች በቃ ትናንትና ነግሬያችሁ ነበር። በጣም በቃ ትናንትና ጧት የሰራሁት ቪዲዮ ነግሬያችሁ ነበረ። ሀይሚ ታሳዝነኛለች። ሀይሚ ምስኪን ነች። የዋህነት ያጠቃታል ምስኪንነት ያጠቃታል ብዬ ነግሪያችኋለሁ። ግን አንዳንዶች ስድብ ስድብ ምን እንደሆነ አታውቁም እና እኔ እንጃ ብቻ። በጣም አንዳንዶቹ ለመኪና አደጋ ይስተሻላችሁ አላችሁ፣ አንዳንዶቹ ይድፋሽ፣ አንዳንዶቹ ቅዱስ ሚካኤል እንደዚህ አድርግሽ ምናምን። ይሄ ሁሉ የተራገማችሁት አንዳንድ ልጆች ለራሳችሁ ነው የሚሆነው። እርግማን ለማንም አይደርስም። እርግማን ለተራጋሚ ነው የሚደርሰው። ስለዚህ እኔ ስለረገማችሁ ምንም ነገር ሚን አሁን መወዳት አለው አከብራት አለው። እኔ እሷንም ሰድቢያትም አላቅም። መናገር ያለብኝ ነገር እውነታውን የተናገርኩት ብሩኬ እንደዚህ አይነት ስራ ቢሰራ መናገር አይቀርም። ለዛ ነው እንግዲህ። ቢሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው። እውነት በጣም ነው የከፋኝ። እንግዲህ በጣም ለኔ አይገባኝም። ይዘድም ነበር